ማን ትዝ እንዳለኝ፣ ሙና አለሽ፣ ሙና አለሽ፣ ሙና በማርያም ካለሽ፣ አንዴ አንዴ ጻፊልኝ፣ አንዴ ጻፊልኝ፣ ቆይ ብላ ብላ ያው እናቴ ትሙትን ተነስቼ አላውስሻለሁ። ከበረጋ ጨምላቀ ገብርኤልም ቤት እንዴት ብለ ምታ እንደመጣች እንደዚህ ብላ እንዲህ ብላ ፈሷን ፈስታብኝ ሄደች። ዞሮ ከዚ ጋር ስለ ሙኒቲ ልንገርሽ፣ ትላንት እኮ አንበሳ አወረድኩ ሙና፣ ሰማሽ ጉድ። ምን ትዝ እንዳለኝ ልንገርሽ ሙና፣ ጨዋታን ጨዋታ ያነሰዋል። ጉድ አለዋልሽ፣ እኔ ልንገርሽ። አረ የዛን ቀን ምንድን ያልሽኝ? ጌቢ እየተጫወታችሁ ቁልጭ ቁልጭ ስትሉ ታሳዝኑኛላችሁ አላልሽኝ? ለመጣው ሙና ገብርኤል ምስክሬ ነው። ለካስ ሙና እንደዚህ ያለች እውነቷን ነው። ኩልጭ ኩልጭ ነው ለካስ የምንለው ገስ ጌም ስንጫወት ቃንቃውን ሀብታም መጣ ሰጠናል ሸለምሽ ትላንትና ማሙኒቲ አንበሳ ወረድኩልሽ እኮ አንበሳ አበሳ ከዛም፣ ስሙ ልንገራችሁማ ስትጫወቱ እኮ ታሳዝኑአለ በጣም እኮ ነው የምታሳዝኑት አለችኝ። እንዴት ምናምን ነገር አታለው ጌም የተጫወታችሁ ቁልጭ ቁልጭ ስትሉ በጣም ነው የምታሳዝኑት፣ በጣም ነው የምታሳዝኑት አለችኝ። ከዛም በኋላ ያ ነገር ነው አይምሮዬ አይምሮዬ ላይ የመጣው ያለችኝ ነገር ነው አይምሮዬ ላይ የመጣው ሲቀጥል፣ ደግሞ ትላንትና ያንን ላደርግበት የቻልኩበትና ላረገው የቻልኩበትን ሪዝን እየነገርኳችሁ ነው። እኔ ኑሮኝ ተትረፍርፎኝ ላይክ ምናምን አይደለም፣ እውነት ለመናገር ያው እኔም ለማኝ እኮ ነኝ አይደለም ሚዲያ ላይ እስካለው ድረስ ሁላችንም አንድ ነን። ግን ያው እኛ እየተቀባን እየተቀጣን የፕሮፌሽናል ጌመርንን እንደዚህ ነን አንልም፣ ስንጫወት ታውቃላችሁ፣ ክብራችንንም ማንነታችንን፣ ደረጃችንንም በጠበቀ ሌቪላችንንም በጠበቀ ሁኔታ ነው የምንጫወተው፣ ታውቃላችሁ። ይህንን ራሳችሁን ትፈቱታላችሁ። ግን ልንገራችሁ ማርያምን ልንገራችሁ፣ ያቺ የቤሩቷ ሌዝቢያን፣ እቺ ሌዝቢያን ነው ባይ ሌዝቢያን ናት። ሌዝቢያን ናት ስላችሁ ብዙዎቻችሁ ሌዝቢያን አይደለችም ለምስሟን ታጠፊያለች ነው። ሌዝቢያን ናት። ሌዝቢያን እንደሆነች ደግሞ ማረጋገጫ ትናንት ባደረገችው ነገር ልንገራችሁ። ትናንትና እና ላይቭ ዋን ቪዲዮ ካያችሁት ትናንት እና ላይቭ ሄለንን ስቀታት የነበረው አቀጣት፣ ምን ስትላት ነበረ? አንድ ሴት ልጅ አንድ ሴት ልጅ ሻወሩ ሰጂ ብለሽ ከቀጣሻት በኋላ ሻወሩ ቤት ገብታ እንድትቀጣ ካዘሻት በኋላ እዚህ ጋ ያለው ጭንሽ ስር ያለው ቁምጣሽና ይሄ ጡትሽ በደንብ ይታይልኝ፣ ውሃ ሲነካው በደንብ ይታይልኝ፣ ራቅ ብለሽ አሳይኝ ብለሽ ጠየቂያታለሽ። እስኪ ጥያቄ ልጠይቃችሁ። ሴቶች ከሴት ጋር ያላት የሴታዊ ግንኙነቷ ስሜቷ በጣም ሀይ ባይሆን ኖሮ ላይ ኦኬ፣ እኔ አሁን ልቀጭኝ ትችያለሽ ሻውር ግቢ እና ታጠቢ ትችያለሽ አይደለ ብዬሽ፣ ሻውር ገብቼ ውሃውን ከፍቼ ልታጠብልሽ እችላለሁ። ነገር ግን ምንድን ነው ላደርግ የምችለው? ሰዎቹ ደግሞ ምንድን ምንድን ነው ያለችው? እሺ፣ ሰዎቹ ደግሞ ጠጋ ጠጋ ያለችው ጌሙን ልትጀምር ነው። እኔ እኔ እኔ የኬኳ እናት እኔ፣ ቀብራራ ጎንደሬ እኔ እኔ የጋይንቷ እኔ እኔ እኮ እኔ ሻወር ገብቼ ገለኝ ታጥቤ ለእናንተ ላሳያችሁ። እኔ በርበሬ ልቀባ፣ ከዛም እኔ እንቁላል ላፈርስ። እኔ የጋይንቷ እኔ የውዴ ምርጤ ልጅ እኔ እኔ ይዶን ኖሚ ስለም አታቆኝ እኮ ነው። ይዶን ኖሚ ይዶን ኖሚ አታቆኝም እኮ ለዛ ነው። እንደዚህ ብዬ ስነግራችሁ ደግሞ በኮንፊደንስ ነው ምነግራችሁ። እኔ ጎንደሪዋ እኔ የጋይንቷ እኔ እንደዚህ አይነት ነገር ላደርግ አደባባይ ላይ ወጥቼ በርበሬ ፊቴን ተቀብቼ ልለምናችሁ? እናንተን እግዚአብሔር የምለምንበት ደረጃ ላይ ሲያስደርሰኝ ጸጥ ያድርገኝ፣ ሁሌ ነው የምለው። ባይዘዌ፣ ብዙ ጊዜ ይሄንን ቃል ስናገር፣ ሊያሾ ለምንድን ነው እንደዚህ የምትዩ? እግዚአብሔር እንደዚህ አይነት ልመና ደረጃ ሲያደርሰኝ ጸጥ ያድርገኝ። የስ ምን ችግር አለው? ምን ችግር አለው? በዚህ ደረጃ የሚያስለው ምን ደረጃ የለኝም። እኔ እኔ ኮንተንት አለኝ። ሰርቼ ብር የማገኝበት ኮንተንት አለኝ። ተናግሬ ብር የምሰራበት ኮንተንት አለኝ። በተቀረብ በዚህ ደረጃ ወርጄ አላደርገውም እኔ በምን? እኔ እኔ ምናምን ጎንደሬ ያትበላለሁ እኔ ፍቅር ቢኮዝ አይ ላቭ ጎንደሬነትን በጣም ነው እኮ የድሬዳዋ ነው አንዳንዶቻችሁ በጣም ስምሽን የድሬዳዋ ብለሽ መጣሽ። እኔ ጎንደሬዋ ስል ጎንደሬ ምናምን አትበይ ብልስ ዘሬን ያልኩት ደሜን ያልኩት ያ ኢትዮጵያዊ ነኝ፣ ግን ደግሞ ዘሬን ደግሞ አልክ ደግሞ ለእናንተ ሲሆን ችግር የለም ነው። ከዛ ምን ልንገራችሁ፣ በዚህ ደረጃ እውላችሁ መጫወታቸው ላይክ ማድረጋቸው ምናምን ምናምን እንደ ክፋት ወይም እንደ ጥፋት አይቼው አይደለም፣ ነገርኳችሁ። ሄለንም ብትሆን የምትጫወትበት ሪዝን ከእንደገና ደሞ በዛ ላይ ደሞ ሰውን እያዝናኑበት ነው ያሉት። አሁን እንደምታይ ትዝናኑበት አላችሁ። ጌማቸው በጣም ነው የሚያዝናን ጌማቸው የማያዝናናው ግን ከማን ጋር እንደሆነ ታውቃላችሁ? ከጎሮምሳው ጋር ከቤሩታ ጎሮምሳ ጋር ሲሆን አንደኛ ነገር ጨዋታውን ታበላሽባችኋለች ከሰርጀሪ ጋር። ሰርጀሪም ስትጫወት ጨዋታውን ታበላሻለች። ፖፖ ሄለን ማሜ ሲጫወቱ በጣም ነው ጨዋታው የሚያምረው። ሶስቱ ጨዋታውን ሲጫወቱት በጣም ነው የሚያምረው። ጋይስ ማርያምን አይታችሁ ታውቃላችሁ? ለመሰላችሁ ሶስቱ ለመሰላችሁ እንደዛ ምላችሁ ይቺኛ ሰርድ ማነሱ ፖፖም ትቀጣለች፣ ሄለንም ትቀጣለች፣ ማሚም ይቀጣል። ጎረምሳው የቤሪቷ ጎረምሳው ተፈፍራለች። አንደኛ ነገር ኮመንታ ኮመንታተሮች ኮመንታተሮች ጊፍት የሚሰጡት ሰዎች ደስ ብሏቸው ጊፍት የሚሰጡት ሲቀጡላቸው ነው። ትናንት የተረዳሁትን ነገር ነው የምነግራችሁ። እኔ እንኳን ጊፍተር አይደለሁም ግን ጊፍት እነዚህ ትላልቅ ጊፍት የሚያወርዱ ሰዎች በጣም በእርግጠኝነቱ እኔ ሲቆጡ ደስ ይላቸዋል፣ ሲያስቀጧቸው ያንን ተረድቻለሁ። እኔ ትናንት ያንን ያደረግኩት የቤይሩት አጎሮምሳ እኔን ስዘልፈኝ ነበር። ታያቸው በጎቹን አይወክልም በነገራችን ላይ፣ በጎቹን እና ገርዳሚዎቹ ምናምን አይወክልም። ታታ እቃ ጥብጥብ እያደረጋችሁ ኮመንት እየሰጣችሁ የምትሳደቡት እናንተን አይወክልም በነገራችን ላይ ኖርማል። በቲክቶክ ኮመንት የምትዝናኑ እና ኢንጆይ የምታደርጉትን ነው እያልኩ ያሉት። ትናንትና የእሷ ጊፍተሮች ቢኖሩና እሷ ጊፍት ተሰጥቷት ጎረምሷ ጊፍት ተሰጥቷት፣ እውነታውን ነው የምነግራቸው። ጊፍት ተሰጥቷት ብታሸንፍ ኑሮ እኔ ልታሰድበኝ ነበረ። አላ ቤተሰብ ልታሰድበ ጊፍተር ቢኖራትና ቢሰጣት ኑሮ ለጎረምሷ ቢሰጣት ኑሮ ሄለንን ልትቀጣት የነበረው ጸጉሯን መቁረጥ ቴሌቪዥኗ መስበር፣ ከዛም በኋላ ደግሞ እኔ ወታ በአፏ እንድትሰድበኝ ነበረ። ሊያሾ እንደዚህ እንደዚህ ሊያሾ የቱርክ እንደዚህ ሊያሾ የሽማግሌዎች እንደዚህ ብለሽ ትያለሽ። በዚህ ነው ዲል ያደረጉት። እንደውም አልልም አለልም ስትል እኔ ዛ ቁጥር ያለው አይደለ ጋይስ፣ እኔ ዛ ነው ያለሁት። በይ ችግር የለውም አልኳት። ምክንያቱም ሙያ በልብ ነዋ። ቤተሰብ ሙያ በልብ አይደለ ወይ? ሙያ በልብ አይደለ? ማብል ባርለ ከዛ እሷ ልታስቀ ልትቀጣት የፈለገችው ያንን ነው። ፀጉሯንም እንደማትላጭ አቃለው፣ ቴሌቪዥኗንም እንደማትሰብር አቃለው። ልትል የምትችለው ይሄንን ነው። ልትልላት የምትችለው አልጨውትም አትበይ እቀጣለው። ያ ችግር የለውም ማለት ነው። ከዛ እኔ ቁጭ ብዬ እየጠበቅኳት ነው። ጎረምሶ አሰብስፋ እየጠበቀች ነው። ያችን ነገር ነው እንድትልላት ማለት ነው ስለዚህም ያለኝ አማራጭ ያለኝን በሙሉ ለሄደን መስጠት ነው፣ እንድታሸንፍ ታይልኝ እየጠበኩኝ ደብል ላይ እኳ ቤተሰብ ደብል ላይ እኳ ንብረም ስሰጣት የነበረው አይታቸውም። አንበሳ ሰውርድነት እኮ ደብል ላይ አይደለም ያወረድኩላት፣ ደብል ላይ ነው ቤተሰብ ያወረድኩት ነው። እንዲያወረድኩት ደብል ነው ላይ ነው እንዲያወረድኩት ደብለ አይደለም አይደለም፣ ኖርማል ላይ ልክ ሊጨርሱ ሲሉ ነው የሰጧቸው። የሰጣቸው ብዙም አላውቅም guys እኮ አይደለም፣ ደብለ አይደለም። ሊጨርሱ 30 ሰከንድ ምናም 3 13 ሰከንድ ምናም ሲቀረው ነው አመለቀላት የነበረው። አ አይደለም እኮ ልክ አንደኛው እኮ እንደው 48 ምናምን ሆና ነው ገብቼ የሰጧት። አንደኛው ላይ ማለት ነው። አንደኛው ላይ እንኳን ያኛውም ላይ እንደዛ ዳብል ላይ አይደለም ይሰጠዋል። እሷ ልትፈልግ ልታረጊ የነበረው ሲያቅን የሰጥሻት እኮ ልታረጊ የነበረው እኔ ልታሰድር ነበረ ዲል ያደረገችው እንደውም ሄደን አላረግም ስትል፣ እኔ አድርጊ ችግር የለውም እንኳን ኪሱን የሚተማመን ሰው ይቀብረብር ብሎ ይነገራል። አሁን እኔ ባይኖረኝና ባልተማመን ኑሮ ቀድሞኑ ገብቼ አድርጊም አልላት በይም አልላት። ዩ ሲ ጋይስ ባዶ ብር አካውንቴ ባዶ ቢሆን አካውንቴ ላይ ገንዘብ ባይኖረ ኑሮ እንዳትዪ ነበር ምላት ሄለን፣ በዚህ እንዳት እኔን ከእናንተ ጨዋታ ውስጥ አውጪ። ምክንያቱም እኔ ጊፍተር አይደለሁም ጊፍት አልሰጥሽም፣ የእኔን ስም እንዳታነሺ ብዬ ይወጣ ነበረ። ግን አይደለሁ ስለነበርኩኝ ችግር የለውም ተዝናኝ፣ ተጫዎች፣ ተያት አልኳት። ከዛም ስትቀጣ ጋይስ፣ በግላብ ላይ ተሰጠሽ አንቀጣም ትላታለች። አንበሳን ያህል ነገር ወርዶላት ጋይስ ትቀጥልና የሆነ ነገር ታፋፍራለች። በዛ ላይ ደግሞ በጣም አልቃሻ ናት። በጣም የሚያስቀኝ ነገር ደግሞ ሙዷ፣ ወይኔ የትግሬ አልቃሻ ያየሁት እኮ እሷን እኮ ነው ጋይስ። ትግሬዎች እኮ አያለቅሱም። ትግሬዎች ያለቅሳሉ ሚዲያ ላይ ቁጭ ብለው ጋይስ፣ አይታቻቸው ታውቃላችሁ ሲያለቅሱ ሲያልቅሱ ቤተሰብ ግን አይታችሁ ታውቃላችሁ ትግራባዊን ወጥቶ ሲያለቅሱ ሚዲያ ላይ ያውም ለጌ እያለ ሲያለቅስ

በቃ ጌም ሲጫወቱ ማየት ያለባቸው ፖፖን፣ እንትናን፣ ማሜን እና ደግሞ እንትናን ማነው ስሟ? ስሟ ማነው? ሄለንን፣ ሄለን ለቀስት ዚ ሲል ከአቦ አሊጋ ነው የሚባለው ከአቦ አብዲ ጋር ትጫወት ነበር። ዞር በይ። የለም ስልክ የለም። ሶስተኛ ነው

ሚዩት? አድርጋት የኔ ፍቅር፣ ምን ሚዩት አድርጋት? አሉት ልጅ ይዞ የሚያሳድግ ሰው ብቻ ነው። ምን እንደዚህ ትያት ፈልገሽ ነው? ማልቀሱ እንድዱ ምን መድኃኒቱን አንድ አንድ ነው ያጥኩት አንድ ነው ያጥኩት። ለምን ለኬኳ ችግር የለውም። ጨረሰች። የቱርክ ያመጣውላት ኦኬሽ ገዛላታለሽ እህ በላውኩ ቡና ጠጣሁ። ቡና ጠጣሁ። ማር በኋላ ላይ ነው የምጠጣው። ማር በኋላ ላይ አለ አምስት ኪሎ

እንቅልፍ የለሽም እንዴ? ፋቲያ አይገርምሽም? ምን እንቅልፍ አለ እናንተ እያላችሁ አልከፈትኩት። ማርያም ነው ቢያንስ ወራይ ሆኖ እዚህ ጋር አይመጣም ነው ማርያም አባቷ አይደለም ኩሽመይ ጋር ነው አዲስ አዶኔ፣ ምን አድርጎ አድርጎሽ ነው? ምን ያደረኩት? እስኪ ነው ይማር እስኪ፣ አዶኔን ኢንተርቪው ሰማለን ጋይስ። እዚህ ጋር ትንከፍተውና ስልኩን ቻርጀር አድርግልኝ እስኪ። ሊያ ታጠቢያለሽ እንዴ? አው ማሪ፣ እንዴት አውቁት? አቤ፣ ላጠባለሁ አታውቅም እንዴ? እንትማ ጋይስ ሁሉ ብርቅሽ፣ እኔ በነገራችን ላይ ሁሉ ብርቅሽ ለምትሉኝ ሰዎች አሁን ሁሉ ብርቅ ነው። ምን ችግር አለ ታዲያ? ብርቅ ስለሆነ ነጭ ማር አይገርምሽም? አላየሁትም። አንድ ወር ምናምን ቱቱን ጠቂያት አንድ ወር ምናምን ይሆነዋል። ይሄ ማር ከፍቻ አላየሁትም። እንደተቋጥሮ እንደመጣ ነው፣ ከትግራይ ከመቀሌ። እስኪ አምጭ ማንኪያ ወይኔ ሙኒትዬ፣ እንዳታስቢ፣ የኔ ፍቅር። አረ ትንሽ ሁሉንም ሰጥሻለሁ። እመቤቴን ሁሉንም ሰጥሻለሁ። እንዳታስቢ፣ የኔ ጋር እኔ ዱዱ ላውርስሽ። ኖ ወይኔ